ቅዱስ አህዱ አምላክ ይትባረክ እግዚአብሔር ያፃን ስጋቱን ሰዓት እስከዚህ ዕለት ያደረሰን የአባቶቻችን አምላክ በወለባይኑ ቅዱስ እግዚአብሔር በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት ወለባይኑ ዘላለማዊ አልፋ ኦሜጋ አምላካችን እግዚአብሔር ስሙ በላይ በጸሐዊያን በቅዱሳን መላእክት አንደበት በምድርም ባለን በሰዎች አንደበት እንዲሁ ከምድሮታች ባሉ እርሱ በሚያውቃቸው ፍጥረታት አንደበት ሁሉ ስሙ የከበረ የተመሰገነ ይሁን። እንዲሁም እግዚአብሔር ዘመዳችን እንዲሆን ምክንያት የሆነችን የአቁራሪ ተማት የሰዓሊተ ምሕረት የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ የከበረ የተመሰገነ ይሁን። የቅዱሳን አባቶቻችን ሁሉ፣ የቅዱሳን እናቶቻችን፣ የቅዱሳን መላእክት ሁሉ ስማቸው የከበረ የተመሰገነ ይሁን። ውድ ኦርቶዶክሳውያን የቃና ዘገሊላ ሚዲያ ቤተሰቦች እንኳን ለዐብይ ጾም ለሰባተኛው ሳምንት ለበዓለ ኒቆዲሞስ እንኳን አደረሳችሁ አደረሰን። እንግዲህ በየሳምንቱ ወደ እናንተ ጾሙን ምክንያት በማድረግ ይዘን ላችሁ የምንቀርበው የትምህርት መሃጅ ብር አለ እርሱ ነው የምንቀጥለው። ዛሬም እንደምታውቁት በየሳምንቱ በዐብይ ጾም በቤተክርስቲያናችን ስርዓት የማይቤት ስርዓት መሰረት የየሳምንቱ የየራሳቸው ስያሜ አላቸው። እሱን እንግዲህ እንደዚህ አፈቃድ እያየን መጥተናል። ዛሬ ደግሞ የመጨረሻው ሳምንት ኒቆዲሞስ የሚባለው ከህማማት አስቀድሞ ያለው ሳምንት ኒቆዲሞስ በመባል የሚታወቀው ሳምንት እንደሆነ ቤተክርስቲያናችን ታስተምረናለች። እኛም እሱን ምክንያት በማድረግ ወደ እናንተ ትምህርተ ወንጌልን ለማድረስ መጥተናና ሁላችሁም ትምህርቱን እንድትከታተሉ እናሳስባለን። ከዚህ በመቀጠል እንግዲህ በዚህ ሳምንት ቅድም እንዳልኋችሁ ኒቆዲሞስ በሚባል ይታወቃል። ሳምንቱ የሚማማረው ስለ ኒቆዲሞስ ነው። ኒቆዲሞስ የአይሁድ አለቃ የነበረ ሰው ነው፣ ፈሪሳዊ የነበረ አንድ ታላቅ ሰው፣ በብዙ መልኩ በማህበረሰቡ ተደናቂ የሆነ ከፍ ያለ በስልጣን፣ በገንዘብ እና በእውቀቱ ሁሉ ከጎላ ተጎልቶ የሚታወቅ ትልቅ ሰው ነው እሱን እንግዲህ ይህ ሰው ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ ትምህርተ ወንጌልን እንደተማረ በተለይም የሃይማኖት በተለይም ወደ ምስጢራት መግቢያ የምስጢራት ሁሉ በር የተባለውን ትምህርተ ጥምቀት ነው ወይም ደግሞ ምስጢረ ጥምቀት የተባለውን ትልቁን የቤተክርስቲያናችን ትምህርት እንዴት እንደተማረ በወንጌል ላይ የተመዝግቧልና እሱን ምክንያት አድርገን እኛም እንማማራለን ማለት ነው። የቅዱሳን አምላክ ትምህርታችን ይግለጽልን። እኔ የምናገርበት አንደበት፣ እናንተ ደግሞ የምታስተውሉበት አእምሮ መለከታዊን እግዚአብሔር አለ። ወደ ትምህርታችን ነው የምንሄደው። እንግዲህ እንዳሏችሁ ቅድም ስለዚህ ሰው ታሪክ የምናገኘው በዮሐንስ ወንጌል ምዕራፍ ሶስት ላይ እናገኘዋለን። ምዕራፍ ሶስት ከቁጥር አንድ ጀምረን ስንመለከት ወሀሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ የአይሁድ አለቃ የሆነ ኒቆዲሞስ የሚባል ከፈሪሳውያን መካከል አንድ ሰው ነበረ ይለናል። እንግዲህ የአይሁድ አለቃ ከፈሪሳውያን ወገን አንድ ሰው ነበረ፣ ስሙም ኒቆዲሞስ ነው ይለናል። ከአይሁድ እነዚህ ፈሪሳውያን የሚባሉት ትንሣኤ ሙታን የለም ብለው የሚያምኑ ትንሣኤ ሙታን የለም የሚሉ አምላካችን የሱስ ክርስቶስ ወንጌል በሚያስተምርበት ዘመን ወደ ስምንት አይነት ከአይሁድ መካከል ወደ ስምንት አይነት አመለካከት ያላቸው በስምንት ወገን የሚካፈሉ የተለያየ ፍላጎት እና የተለያየ የአመለካከት ዘይ የነበራቸው ወደ ስምንት አይነት ወገኖች ነበሩ። ፈሪሳውያን፣ ሰዱቃውያን፣ ሀጣን፣ መጸባን፣ ሄሮድሳውያን፣ ቀሳውያን እየተባሉ የሚጠሩ ወደ ስምንት አይነት ነበሩ እና ከእነዚያ መካከል ፈሪሳውያን የሚባሉት ትንሣኤ ሙታን የለም፣ መንፈስ ቅዱስ የለም፣ መላክ የለም ብሎ መላይክ የሉም ብሎ የሚያምኑ ሰዎች ነበሩና ከእነዚህ ዓመታቸው እንግዲህ አንዱ ኒቆዲሞስ ነው። ኒቆዲሞስ ኒቆዲሞስ በመጽሐፍ ቅዱስ በብዙ መልኩ ታሪኩ ተገልጿን ስራው ተገልጿን ታላቅ ምሁረ ኦሪት የነበረ ሰው እንደሆነ በብዙ መልኩ የመጽሐፍ ቅዱስ ክፍል ላይ ተገልጾ እናነባለን እና በዮሐንስ ወንጌል ምዕራፍ ሰባት ላይም እናንተ ሕጋችሁ ሁኑ ዝም ብላችሁ በሰው መፍረድ፣ ሕጋችሁ ምን ይላል? ሕጋችሁ ሳትመረምሩ በሰው አትፍረዱ ይላል እኮ ኦሪት፣ እንደዚያ ትላለች እያለ ስለ ክርስቶስ ሲከራከር የምንመለከተው ነው ማለት ነው። ሌላ ቦታ ላይ ደግሞ አምላካችን ኢየሱስ ክርስቶስ መከራ በተቀበለባት ጊዜ፣ እዚያችን ጭንቅ በነበረችው ጊዜ ሐዋርያት እንኳ ለብዙ ዘመናት ከክርስቶስ ጋር እየዋሉ እያደሩ ወንጌል ሲማሩ የነበሩት ሐዋርያት እንኳ በተፈጠኑባት ዕለት እርሱና ዮሴፍ የአርማትያስ ሰው የተባለው ዮሴፍ ሄዲ አምላካችን ስጋ ከመስጠን ላይ አውርደው በቅዱስ መቃብር የጠበሩት እሱና ዮሴፍ እንደሆኑ መጽሐፍ ቅዱስ ይነግረናል ስለዚህ የኒቆድሞስ ታሪክ በብዙ መልኩ ተገልጿል መጀመሪያው ግን ዛሬ የምናየው ዛሬ ያነሳ ነው ማቴዎ በዮሐንስ ወንጌል ምዕራፍ ሶስት ላይ ያለው ነውና። ከፈሪሳውያን መካከል ኒቆዲሞስ የሚባል የአይሁድ አለቃ የሆነ ኒቆዲሞስ አንድ ሰው ነበረ። ያ ሰውም በሌሊት ወደ አምላካችን ወደ ኢየሱስ ክርስቶስ መጣና ወንጌልን ሲያስተምር ነው። ኢየሱስ ክርስቶስ ጌታ ሆይ፣ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርገውን ሊያደርግ የሚችል የለም። አንተን ከእግዚአብሔር ዘንድ ተለታ እንደመጣህ እናውቃለን ነቢይ እንደሆነ እናውቃለን አለ። አሁን እዚህ ጋር ኒቆዲሞስ አምላካችን መድኃኒታችን የሱስ ክርስቶስን የተረዳበት መጠን ነቢይ እንደሆነ እግዚአብሔር ፈቅዶለት የሚያስተምር ተርታ ነቢይ እንደ እነ ኤልያስ፣ እንደ እነ ኤርሚያስ፣ እንደ እነ ዳንኤል፣ እንደ እነ እዝራ፣ እንደ እነ ኢሳይያስ አይነት ነቢይ አድርጎ ነው እሱ የተረዳውና ያሰበው። በዚያ መጠን ነው የለካው። አምላካችን የሱስ ክርስቶስ ምን አለው መሰላችሁ? ኒቆዲሞስ ወይ እውነት እውነት እላለሁ፣ ከእግዚአብሔር ካልተወለደ በቀር ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ የሰው ልጅ አይችልም ማለት ኒቆዲሞስ። እንግዲህ አምላካችን ስ ክርስቶስን ያስቀመጠበት መስፈርት አንተ ከእግዚአብሔር ዘንድ ተልከህ የመጣህ መምህር እንደሆነ እናውቃለን እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምሰራውን ሊሰራ የሚችል የለም ብሎ በነቢይ እግዚአብሔር የወደደው ነቢይ፣ እግዚአብሔር ያደረበት እግዚአብሔር በረድኤት አብሮት የሚኖር ነቢይ አይነት አድርጎ ነው የተረዳው። አምላካችን ስርት ዝምና ለእኔ ልታውቅ ከወደድ ሁለተኛ ተወለድ። እኔ ማን እንደሆኑ እኔ ከየት እንደመጣው እኔ ለምን እንደመጣሁ እኔ ከየት እንደመጣሁ እኔ ማን እንደሆር እኔ ለምን እንደመጣው ልታውቅ ከፈለግህ ሁለተኛ ተወለድ። ሁለተኛ ከተወለድ የእግዚአብሔር መንግስት፣ እኔን መንግስተ ሰማያት የምባል እኔን መንግስተ ሰማያት የሆኑ እኔን ልታምን እንድትረዳኝ ትችላለህ ብሎ ነገረው ከዚያ ኒቆዲሞስ በጣም ደነገጠ። ኒቆዲሞስ እስካሁን የሚያውቀው እውቀትና አሁን ኢየሱስ ክርስቶስ የነገረው ትምህርት ያስተማረው ትምህርት ፈጽሞ ተለያየበትና ደነገጠ። የሰው ልጅ ሁለተኛ ሊወለድ ይችላል ብሎ ጥያቄ አቃተዋል። የሰው ልጅ ከተወለደ አንድ ጊዜ ከመታ ከተወለደ በኋላ ታደገ በኋላ ትልቅ ሰው ከሆነ በኋላ እንደገና ወደ እናቱ ማህፀን ገብቶ ሁለተኛ ይወለድ ዘንድ እንደምን ይችላል? ይህማ ፈጽሞ ሊሆን አይችልም። አለ ብሎ ጥያቄ ለአምላካችን ለመድኃኒታችን ለየሱስ ክርስቶስ የሌይቱ ተማሪ ኒቆዲሞስ ጥያቄ አቀረበ። ያን ጊዜ አምላካችን መድኃኒታችን የሱስ ክርስቶስ ታምናለ ምን ሲመልስለት እውነት እውነት እልሃለሁ ኒቆዲሞስን ዳግመኛ ከውሃና ከመንፈስ ቅዱስ ከመንፈስ ካልተወለድ በቀር ወደ እግዚአብሔር መንግስት ልገባ ትችልም። ወደ እግዚአብሔር መንግስት ልገባ የሰው ልጅ ወደ እግዚአብሔር መንግስት ሊገባ የሚችለው ከውሃና ከመንፈስ ሲወለድ ብቻ ነው። የሰው ልጅ ወደዚህ ዓለም ለመምጣት ወደዚህ ዓለም ለመኖር ግድ ከእናት አባቱ መወለድ እንዳለበት ሁሉ እንዲሁ ወደ እግዚአብሔር መንግስት ለመግባት መንግስተ ሰማያትን ለመውረስ ከእግዚአብሔር ጋር ለመኖር ከቅዱሳን መላእክት ሕብረት ለመጨመር ሁለተኛ ከመንፈስና ከሆኑ ወለድ አለበት ብሎ አንድና አንድ አስተማረው። ከዚህ አምላካችን ኢየሱስ ክርስቶስ ኒቆዲሞስ ይህን ስለነገሩ ታደንቃለህ፣ አንተ የአይሁድ አለቃ ሞኦሪስ ስትሆን፣ አንተ ትልቅ ሰው ስትሆን ኦሪትን የተማር ኦሪትን ያነበበ ኦሪትን የተረዳ ስትሆን እንዴት ይህን አታውቅም? እውነት እልሃለሁ፣ እኛ ግን የሰማነውን ያየ ነው እንናገራለን። መንፈስ ይነፍሳን፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም፣ ወዴት እንደሚሄድ አታውቅም ብሎ ነገረው ይለናል። ምእመናን ከዚያ አምላካችን የኢየሱስ ክርስቶስ ዳግመኛ የሰው ልጅ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ሲለው ሃይማኖትን ካልያዘ ካላመነ ካላመነ ካላመነ የእግዚአብሔርን አንድነት የእግዚአብሔርን ሦስትነት ሊያውቅ አይችልም። እኔ ጅ እግዚአብሔር አብ ወጥቼ ወደዚህ ዓለም እንደመጣሁ እኔ እግዚአብሔር ወልድ እንደሆነ አባቴ እግዚአብሔር አብ እንደሆነ ህይወቴ መንፈስ ቅዱስ እንደሆነ የሰው ልጅ ካልተጠመቀ አያውቅም ካላመን አያውቅም ስለዚህ ምስጢርን ልታውቅ ከተረዳ ከፈለት እኔ ልታውቅ ከፈለት የባህርይ አባቴ እግዚአብሔር አብን ልታውቅ ከፈለት። የዛሬ ህይወት የመንፈስ ቅዱስ ልታውቅ ልትረዳ ከፈለግ፣ ዳግመኛ ተወለደ። ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው። ትናንት የተወለደው ከስጋ የሆነ ስጋዊ ልደት ነው፣ ምድራዊ የሆነ ከምድር የሚቀር ልደት ነው። አሁን ግን እንድትወለድ የሚያስተምረው ስለ ሁለተኛው ልደት ግን ከመንፈስ የሆነ መንፈሳዊ የሆነ ዘላለማዊ የሆነ ሰማያዊ ክብርን የሚያሰጥ ሰማያዊ ልደት ነው ብሎ አስተማራል። እና ልብ አድርጎ እዚህ ጋር እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ምስጢረ ሥላሴን አስተምሮታል። ምስጢረ ጥምቀትን አስተምሮታል። ምስጢረ ትንሣኤ ሙታንን አስተምሮታል። ምስጢረ ሥጋዌን አስተምሮታል። ምስጢረ ዋን አስተምሮታል። እግዚአብሔር አብ የእግዚአብሔር መንግስት ብሎ እግዚአብሔር አብን ማይ ዋ ብሎ እግዚአብሔር ወልድ ራሱ ማይገቦ የምንጠመቅበት ማይገቦ ራሱ ኢየሱስ ክርስቶስ በበታር ከጎኑ የፈሰሰው ማይገቦ ራሱ የራሱ ትኩስ ዋ ትኩስ ደም እንደሆነ ነግሮና እዚሁ ጋር እንዲሁ ደግሞ ቀጥሎ ከመንፈስ ብሎ መንፈስ ቅዱስን ነግሮና የሰው ልጅ ሲጠመቅ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጎን በፈሰሰ ማየ ገቦ ተጠምቆ፣ እንዲሁ ከመንፈስ ቅዱስ ተአብራ ከመንፈስ ቅዱስ ተወልዶ ከስላሴ መወለድን ገንዘብ ያደርጋል፣ የስላሴ ልጅ መሆንን ገንዘብ ያደርጋል። ስለዚህ አምላካችን የኢየሱስ ክርስቶስ ይህን የነገረን ይህን የነገረን እኛም ስንጠመቅ በመሰረቱ የቤተክርስቲያናችን እንደምንነግረን እዚህ የወንጀል ክፍል እንደምንማረው ምስጢረ ጥምቀት የምስጢራት ሁሉ መግቢያ የምስጢራት ሁሉ በር ነው። አንድ ሰው ቅዱስ ሥጋውን ክቡር ደሙን ልቀበል ቢል መጀመሪያ መጠመቅ አለበት። ተጠምቆ ነው። አንድ ሰው ልጹም፣ ንጸልይ፣ ልስገድ፣ ላስቀድስ ቢል መጀመሪያ ተጠምቆ ነው። አንድ ሰው ልካል ቢል ካህን ለመሆን ቢፈልግ መጀመሪያ ጥምቀት ቀድማ። ስለዚህ ምስጢረ ጥምቀትን ሊቃውንተ ቤተ ክርስቲያን ምን ይሉታል? የሚስጥራት ሁሉ በር፣ የሚስጥራት ሁሉ መክፈቻ፣ የሚስጥራት ሁሉ መጀመሪያ፣ የሚስጥራት ሁሉ መግቢያ ይሉታል። የሚስጥራት ሁሉ መግቢያ። ካልተጠመቀ የሰው ልጅ ቢጾም፣ ቢጸልይ፣ እልፍ ስግደትን ቢሰድ፣ እልፍ ስጦታን ቢሰጥ፣ እልፍ ገዳማትን ቢሳለም፣ ቢያገለግል፣ ብዙ የተባለው ጥሩ የሆኑ ስራዎችን መልካም ስራዎችን ሁሉ ቢሰራ ካልተጠመቀ ትርጉም አይሰጠውም። መጀመሪያ መጠመቅ መጀመሪያ የቤተክርስቲያናችን ዋና በሩ ዋና መግቢያ ዋና መሰረቱ ጥምቀት ነው። ስለዚህ ለኒቆዲሞስም የነገረው ኢየሱስ ክርስቶስ የባሕርይ አባት ለማለት መጠመቅ ግድና ግድ ነው። ለዚህም እኮ ነው። ሐዋርያው ቅዱስ ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ምዕራፍ 11 ላይ ምዕራፍ 12 ላይ ከቁጥር ሶስት መንፈስ ቅዱስ ወርሱ ላይ ካላደረበት የሰው ልጅ መንፈስ ቅዱስ ወርሱ ላይ ካላደረበት ኢየሱስ ክርስቶስን የራይሪ አምላክ ነው ሊላ አይችልም። እንዲሁ ደግሞ መንፈስ ቅዱስ ታደለው ሰው በቀር ኢየሱስ ክርስቶስን ሩቅ ብእሲ ተርታ ሰው ነው ሊለው አይችልም አለ። መንፈስ ቅዱስ ያደረበት ሰው ኢየሱስ ክርስቶስን የባሕርይ አምላክ ነው ይለዋል። መንፈስ ቅዱስ ያላደረበት ሰው ደግሞ ኢየሱስ ክርስቶስን አማላጅ ነው ይለዋል። መንፈስ ቅዱስ ያላደረበት ሰው ኢየሱስ ክርስቶስን ሩቅ ብእሲ ወልደ ዮሴፍ ይለዋል። ለዚያም ነው በዘመናችን መንፈስ ቅዱስን መንፈስ ቅዱስ ያላወጣቸው ሰዎች ማለትም ያላደረባቸው ሰዎች በሌላ አባባል መንፈስ ቅዱስ የሚያድረው በጥምቀት ስለሆነ ያልተጠመቁ ሰዎች በጥምቀት በር ወደ እውነተኛው ሃይማኖት ያልገቡ ሰዎች ኢየሱስ ክርስቶስን አማላጅ ሲሉ ኢየሱስ ክርስቶስን ፍጡር ሲሉት እንሰማለን። አሁ መንፈስ ቅዱስ አላደረባቸው ማምናለ። ስለዚህ ኢየሱስ ክርስቶስን የማይሬ አምላክ እንደሆነ ኢየሱስ ክርስቶስን ፈራጅ አምላክ እንደሆነ ለማወቅ መጣበ ግድና ግድ ነው። የእውቀት በር የልጅነት በር የሚስጥራት ሁሉ በር ሚስጢረ ጥምቀት ስለሆነ፣ ስለዚህ ሆነ እኛ እግዚአብሔር ፈቅዶልን እግዚአብሔር ወዶን በሸርነቱ የቤቱ ጥምቀቱ ውስጥ ያለን የእግዚአብሔር ልጆች የሆን ይችን እድል ያላገኙትን በሚስጢረ በር መግባት ያልቻሉትም በሚስጢረ ጥምቀት በር ወደ ቤተክርስቲያን እንዲገቡ ወደ እውነተኛው ሃይማኖት እንዲገቡ ማስተማርና መምከር አለብን። ማለ ነው። ሌላው እንግዲህ ኒቆዲሞስን ተማረና ተረድቶ አንተ የአይሁድ አለቃ ስትሆን፣ ምረኦሪ ስትሆን ይህን አታውቅም? ከስጋ እኮ የተወለደ ስጋ ነው፣ ምድራዊ ሃሳብ፣ ምድራዊ ዓላማ ያለው ምድራዊ ነው። ከመንፈስ የተወለደ ደግሞ መንፈስ ነው። ከእግዚአብሔር የተወለደ ደግሞ እግዚአብሔር ልጅ ነው። ከቅዱስ ሚስጥር የተወለደ ደግሞ ቅዱስ ሚስጥር የሚያስተውላን ይረዳል። እግዚአብሔር ይገልጽበታል፣ አይምሮውን ሰፊ ያደርገዋል ብሎ እንዳስተማረው እንመለከታለን። ስለዚህ በአጭሩ ከኒቆዲሞስ እንደው ኒቆዲሞስ ሕይወት ምን እንማራለን የሚለውን ነገር አጠር አድርጌ ለመግለጽ ያህል ታሪኩ ሲሆን እንደ ወደኛ ሕይወት ደግሞ ከኒቆዲሞስ ሕይወት ምን እንማራለን የሚለውን ስናነሳ በመጀመሪያ ኒቆዲሞስ ወደ መድኃኒታችን ወደ ኢየሱስ ክርስቶስ የመጣው ሌሊት ነው። ሌሊት ለምን መጣ የሚለውን አጭሩ ሳነሳ ሌሊት ቀን አይምሮ አይሰበሰብ ለመማር አይምሮ ይባክናል። የሚወጣውን የሚወርደውን ያለፈውን ያገደመውን እያየ አይምሮ አይን ያያል አይምሮ ደግሞ ከአይን ጋር አብሮ ጅቡ ጅቡ እያለ ማስተዋል ይጠረዋል። ስለዚህ የሌሊት ህሊና ለመማር ስብስብና ከፍት ያለ ስለሆነ የሌሊት ህሊና ለመማር የተመቸ ስለሆነ በአይኑ የሚያየው በጆሮ የሚሰማው ድምፅና በአይኑ የሚያየው ነገር ስለማይኖር ህሊናው ተስ ብሎ እንድማርለት ሌሊት መጥቷን የመጀመሪያው። ሁለተኛ ደግሞ ምሁረ ኦሪት ማለትም የአይሁድ አለቃ፣ የአይሁድ መምህር ስለነበረ ቀን ላይ ሲፈርድ ሲያስተዳድር ህዝብ ሲመራ የተጣላውን ሲያስታርቅ የተበደለውን ሲያስትስ የሚውል ሰው ስለነበረ ቀን ስራ ስለሚበዛበት ሌሊት ለመማር መጥቷል። ሶስተኛውና ትልቁ ደግሞ አይሁድ አንድ ህግ የነበራቸው በዚያ ዘመን በኢየሱስ ክርስቶስ የሚያምን ኢየሱስ ክርስቶስ የሚያስተምረውን የሚቀበል ከእርሱ ጉባኤ የሚገኝ ሁሉ ቤቱ ይቃጠላል፣ ንብረቱ ይወረሳል፣ ስልጣኑ ይቀማል፣ ሀብቱ ንብረቱ ሁሉ ይወረሳል፣ ይቀማል ብለው አዋጅ አብዘው ስለነበረ ያንፈርቶ ኒቆዲሞስ ሌሊት እየመጣ ይማር ነበረ። ትልቁ ግን ትልቁ ግን ዋናው ምክንያቱ ግን ምስጢሩ ግን ዋና ውስጥ ላይ ያለው ምስጢር ግን ኒቆዲሞስ ከኦሪታዊ አስተሳሰብ ስላልወጣ ፍጹም ስላላመነ ተጠራጣሪ ስለነበረ ያ የኦሪት ስጋዊ ሀሳብ፣ ስጋዊ ፍላጎት፣ ስጋዊ ምኞት፣ የፈሪሳዊ ሀሳብ፣ ኦሪታዊ ሀሳብ አለጠጠው ነበር መጠራጠር። ኢየሱስ ክርስቶስ ወልደ ዮሴፍ ነው ማለት የሚለው አስተሳሰብ ፈጽሞ አለጠጠውም ስለነበረ በጨለማው መጣ ይለናል መጽሐፋችን መጽሐፍ ቅዱስ። እንደዚህ ተናግሮ ለማለት እንደው ሌላው ደግሞ ከኒቆዲሞስ፣ ስለዚህ የሰው ልጅ እኔና እናንተም ከዚያ መውሰድ አለብን። ወደ ቤተ ክርስቲያን ስንመጣ ወደ ቤተ ክርስቲያን ስንመጣ ከሥጋዊ አስተሳሰብ ከሥጋዊ ፍላጎት ከምድራዊ ፍላጎት ወጥተን ነው ከምድራዊ ፍላጎት ከምድራዊ አስተሳሰብ ከሃጫቱ ኢየሱስ ክርስቶስ ሰው እስከሚሆን ድረስ ኦሪት ህጋዊ ህግ ነበረች፣ የተፈቀደች የተወደደች ለእስራኤል መተዳደር የተሰጠች ህግ ነበረች። ኢየሱስ ክርስቶስ ወደዚህ ያለ ማለት ቅድስት ወንጀልን ትምህርት ወንጀልን ተሰራ በኋላ ግን ኦሪት አልፋለች፣ ጠፍታለች። ከዚያ በኋላ ግን በኦሪት ስራ ተይዞ መገኘት ኃጢያት ነው። ከዚያ በኋላ ግን ኦሪትን ኦሪትን ሲፈጽም መገኘት ኃጢያት ነው። በደም ነው በእግዚአብሔር አለማመን፣ በኢየሱስ ክርስቶስ ሰው መሆን አለማመን፣ በኢየሱስ ክርስቶስ የባህርይ አምላክነት አለማመን፣ ኢየሱስ ክርስቶስ የሚያስተምረውን አለመቀበል፣ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ትንሳኤ ሙታንን፣ ሚስጥረ ቁርባንን፣ ሚስጥረ ጥምቀትን እነዚህን አለመቀበል እነ መንግስተ ሰማያት ያቀርባለች መንግስተ ሰማያት ያደረች አካላችሁ ናት የሚለውን አለመረዳትና አለማመን ወንጀል ስለነበረ ወንጀል ስለሆነ ያነው ነው። ኒቆዲሞስ ከዚህ ጠባይ ሳይላቀቅ ነው ሌሊት ይመጣ የነበረ ተደብቆ። እኛም ወደ ቤተ ክርስቲያን አገልግሎት ስንመጣ ከስጋዊ አስተሳሰብ ምድራውን ከሆነ ፍላጎትና ስራ ተላቀን ንጹህ ሆነን ከመጣ ንጽዋችን፣ ጸሎታችን፣ ንጽዋታችን ይቀበለዋል። ስግደታችን፣ አገልግሎታችን ሁሉ ድካማችን ሁሉ ዋጋ ያለው ድካም ያደርግልናል አድርጎ ይቀበልልናል። ካልሆነ ግን ግማሹ ሀሳባችን ደግሞ ወንጀላዊ ኢየሱስ ክርስቶስን የሚመስል ከሆነ የትርጉም የለውም። ሁላችንም ከኦሪታዊ ግብር ማለት ነው ከዝሙቱ፣ ከኃጢአቱ፣ ከክፋቱ፣ ከምቀኝነቱ፣ ከአድመኝነቱ፣ ከመጠራጠሩ ተስፋ ከመቆረጡ ወጥተን ወደ አምላካችን ወደመናገሩ ወደ ኢየሱስ ክርስቶስ እንድንቀርብ አምላካችን ይለናል። ሌላው ከኒቆዲሞስ ኒቆዲሞስ ቅድም እንዳልኋቸው ነው ላይ ምሆረ ኦሪት ማለትም ምሁር ነበረ፣ ኦሪትን በሚገባ ያወቀ የተረዳ ምሁር ነበረ። ኒቆዲሞስ ደግሞ ሀብታም ነበረ። ኒቆዲሞስ ባለስልጣን ነበረ። ሶስት ነገሮች ነበሩት ኒቆዲሞስ። እነዚህ ሁሉ ግን ለመማር አላገዩትም። እነዚህ ሁሉ ከትምህርት ቤት አለዩትም። ዛሬ ያላችሁ ክርስቲያኖች ወንድሞቼ፣ እህቶች፣ አባቶች፣ እናቶች በስልጣን ላይ ያላችሁ ክርስቲያኖች በሀብት ላይ ሀብት ተጨምሮላችሁ ያላችሁ ክርስቲያኖች በእውቀት ላይ እውቀት ያላችሁ ክርስቲያኖች የቤተክርስቲያን ተመማር የቤተ ክርስቲያን ትምህርት ተመማር። ወደ ኋላ የሚያደርጋቸው ነገር ምንድን ነው? ሀብታችን ነው እንዳትሆኑ፣ ኒቆዲሞስ ሀብታም ሆኖ ነው ወደ ትምህርት ቤት የመጣ። ስልጣናችን ነው እንዳትሆኑ፣ ስልጣናችሁ አይደለም ኒቆዲሞስ ባለስልጣን ሆኖ ወደ ትምህርት ቤት እንደገባ መጽሐፍ ቅዱስ እየነገረ ነው። ስልጣናችሁ ሊያግዳችሁ አይገባም ከመማር። ሀብታችሁ ከመማር ሊያግዳችሁ አይገባም። ምሁርነታችሁን በሳይንሱ አለም የተማራችሁ ለቤተክርስቲያኑ ትምህርትም ብዙ የተረመዳችሁ የተማራችሁ ያወጣችሁ ነገር ግን ንስሐ መግባት የማትፈልጉ ስለ ንስሐ ማወቅና ንስሐን በተግባር ማስተማር መማር የማትፈልጉ አሰውሉ እዚህ ከኒቆዲሞስ ታሪክ የት ነው የምንማረው ምዕመናን? ስለዚህ ኒቆዲሞስ ምሁር ሲሆን ከመማር ወደኋላ እንዳላለው ሁሉ በሳይንሱ ዓለም ምሁር አሁን የሆናቸው መጠት የቤተክርስቲያን ትምህርት ተማሩ። ምናልባት እናንተ ያወቃችሁን ስጋዊ እውቀት ስጋዊ ፍልስፍና ሳይንስ የሆነውን ሊሆን ይችላል። ነገር ግን በቤተክርስቲያን ትምህርት ሕፃናችሁ የምትሆኑ ልጆቻችሁ መልታቸው መማር አለባቸው። አያሳፍርም ትምህርት፣ ይህ ሰማያዊ ትምህርት ነው። አባቶቻችን ስሜሪ እስተል ሚልካቸው ነው የተማሩት። አባ አርሳኒዮስ የተባለ አባት የአቴንስን ፍልስፍና የተማረን በጣም የተራቀቀ ትልቅ ሰው ነበር። ነገር ግን የቤተ ክርስቲያኑን ትምህርት ሲቀምስ ገና ሀይ የምትለዋን ለምትለዋን ፊደል በደንብ አለየዋትም። እኔ በዚያኛው በሳይንስ ትምህርት በፍልስፍናው ትምህርት ብራቀቀ ምሁር በወንድም በዚህ በሃይማኖታዊ ትምህርት ግን

ቸር እንደሆነ እግዚአብሔር ለጋስ እንደሆነ እግዚአብሔር መሐሪ እንደሆነ ቀምሳችሁ አጣጥሙት ይለናል። ቀምሳችሁ ወቁት፣ ቀምሳችሁ ተረዱት፣ ቀምሳችሁ አስተውሉት፣ ሙና ቅመሱ። ስለዚህ ቤተ ክርስቲያን ትምህርት ማእከል መማር አለብን። ኒቆዲሞስ ይንን የሚያስተምረው ምሁር ነበር ብያችኋለሁ። ነገር ግን ተመማር አላገደም ምሁር ነው። እኛም ብዙዎቻችን ትንሽ ተተማርን በኋላ ራሳችን ሰጥለን ብዙ እንዳወቅን አድርገን አይምሯችን የምንዘጋ ሰዎች አለን። አይምሯችን ከፍተን ለትምህርት ለትምህርት መዘጋጀት አለብን። ኒቆዲሞስ ባለሀብት ነበር ብያችኋለሁ። ሀብታም መሆኑ ትምህርት ከመማር አላገደውም። ሀብታም የሆናችሁ ሰዎች እሑድ እሑድ እየመጣችሁ ነ አባቶቻችሁ እግር ስር ቁጭ ብላችሁ ተማሩ። ከቤተክርስቲያን ወደ ምረት ተገኝታችሁ እሑድ እሑድ ተማሩ። እሑድ ማታ እሑድ ጧት ተማሩ። እስኪ ቢያንስ ስድስት ስሩበት ኒቆዲሞስ ባለስልጣን ነበር። ባለስልጣን ቢሆን ከመማር አላገዱም። ስለዚህ ሁላችሁም ውድ የጣና ዘገ ሚዲያ ቤት ሰዎች ከኒቆዲሞስ ታሪክ የምንማረው ከኒቆዲሞስ ሕይወት የምንማረው ቅድም እንዳልኳችሁ የመንግስተ ሰማያት በር ዋናው መግቢያ ኢየሱስ ክርስቶስን ለማወቅ ለመረዳት፣ መጀመሪያ ማመን መጠመቅ እንዳለብን እንማራለን፣ ተምረናል። እናውጣለን ላላወቁት ማሳወቅ እንደሚገባን ከዚህ ታሪክ እንማራለን። ሁለተኛ ደግሞ ወደ ቤተ ክርስቲያን ትምህርትም ወደ ቤተ ክርስቲያን አገልግሎትም ወደ ቤተ ክርስቲያን መንፈሳዊ ስራ ለመስራት ስንመጣ ይህ ጊላ ኦሪት የተባለውን ማለትም ኦሪታዊ ጠባይ ይሄ ስጋዊ ፍላጎት የሆነውን ክፉ የሆነውን ኃጢያት የሆነውን ስራ ሁሉ መተው እንዳለብን ከዚህ ታሪክ እንማራለን። ሌላው ደግሞ ባለሀብት ብንሆንም ኒቆዲሞስ ባለሀብት ሲሆን መእቶ እንደተማረ እኛም መማር እንዳለብን እንማራለን። ባለስልጣን ሲሆን ኒቆዲሞስ መእቶ እንደተማረ እኛም እንማራለን። እንዲሁ ኒቆዲሞስ ምሁረ ኦሪት ኦሪትን የተማረ ሲሆን ተመማር እንዳላገደው እኛም የተለያዩ ስጋዊ እውቀቶች ቢኖሩንም የቤተክርስቲያን ትምህርት ተመማር ግን እነዚህ ሁሉ እንደማይገባ ከዚህ እንማራለን ማለት ነው። በተረፈ እንግዲህ ትምህርታችን ከዚህ ጋር ይመጣና ያስተማረን የመታወራል ኦለባይሪ ቅዱስ እያል ስሙ የተመሰገነ። ውድ ኦርቶዶክሳውያን ይህ ሳምንት ኒቆዲሞስ ይባላል። መጥታችሁ የቤተ ክርስቲያን አገልግሎት እንድታገለግሉ መልካም ምኞታችን ነው፣ እናሳስባለን። ከዚያ በተረፈ እንግዲህ ይህ ሚዲያ ሁላችሁ እንደምታውቁት ብዙ ትምህርቶች፣ መዝሙሮች የሚተላለፉበት ሚዲያ ነው እና ሁላችሁም ሰብስክራይብ በማድረግ እንዲሁ ሸርኮፕት ሊንክ በማድረግ ላልደረሰ ማለትም ለወንድምናቶቻችን ብታደርሱ በዚያ ጠይቃለን። አመሰግናለሁ ይቆየ